ስለ መኖሪያ ቤት ሲያስቡ ምን አይምሮ ውስጥ ይመጣል? ሰፋ ያለ መኝታ ሰፊ ሳሎን ከተጨማሪ የሰራተኛ ክፍል ጋር ከስቱዲዮ እስከ ባለ 4ራት መኝታ አማራጭ ያላቸው አፓርትመንቶች አቀመውን በማከለ መልኩ የህልሞን ቤት በዲኤም ሲሪል ስቴት እውን ማድረግ ይችላሉ። በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ 60% የባንክ ብድር የተመቻቸለት። ስለ ዴሊቨር ታይሙ በጭራሽ እንዳያሳስቦ፣ ዘመኑ ባፈራው የኮንስትራክሽን ቴክኖሎጂ አሉሚኒየም ፎርሞክ ተጠቅመን እየገነባ እንገኛለን። ምን ይሄ ብቻ፣ ፈጥኖ ለሚመጡ ደንበኞቻችን እስከ 30% የሚደርስ ቅናሽ አድርገናል። የዚህ እድል ተጠቃሚ ለመሆን ከስር ባለው ስልክ ይደውሉልን። DMC ሪል እስቴት ደስታው እዚህ ይጀምራል። ተምታል አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሳኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት ለእርገት በወርሃ ግንቦት ለስምንት ቀን በተመጣጣኝ ዋጋ ተመቻችተዋል የሰላም ሁኔታ አያሳስቦ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው አፍሮሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ 0988 18 18 18። አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል ይህ አዋዜ ሰበር ነው። የቱርኩ ፕሬዚደንት ኤርዶጋን ጎዳናዎችን አታሸብሩ ወይም የሁከት መናኸሪያ አታድርጉ ሲሉ የተቃዋሚ ፓርቲ መሪዎችን አስጠነቀቁ። በአሁኑ ሰዓት በቱርክ ያላቋረጠ ሕዝባዊ ሰልፍ እየተደረገ ነው። ምክንያቱም የእስታንቡሉ ከንቲባ ኢክሬም ኢማሞግሉ ናቸው ኤርዶጋን እኩይ ፕሮቴስት ብለውታል፣ የተረገመ ተቃውሞ። የኢስታንቡሉ ከንቲባ ኢክሬም ኢማማጎሎ ለምን ይህን ያህል ተጽዕኖ ሊያሳድሩና በተከታታይ ለስድስት ቀናት መላ ቱርክን ሊያንቀጠቅጦች አሉ? ቱርክ ላለፉት 22 ዓመታት መንበረ ሥልጣኗ ላይ ያለ አንድ ሰው አላወቀችም። የሰባ አንድ ዓመቱ ቀጭኑና ረጅሙ ፕሬዚደንቱ ኤርዶጋንን በስተቀረ። ምክንያቱ ሌላ ካልሆነ በስተቀረ እንግዲያውስ ዲሞክራሲ ነው። ይሄን ሊያድርግ የቻለው ዐሥራ አንድ ዓመት በጠቅላይ ሚኒስትርነት፣ ቀጣዩን 11 ዓመት ደግሞ ወደ ፕሬዚደንታዊ በተቀየረ መንግሥታዊ ሥርዓቱ ምክንያት አሁን ሌላ 11 ዓመት ረሲፕ ጣይብ ኤርዶጋን መሪውን አለቀቁም ለ22 ዓመታት። ከቱርክ የሚሰሙ ዜናዎች የ17 ዓመት ታናሻቸው የሆነው ጎልማሳው የኢስታንቡል ከንቲባ ኢክሬም ኢማሞ ጎሎ አዛውንቱን ነባር ፖለቲከኛ ገለል ለማድረግ የጠናከረ ዕድል ካላቸው ዋነኞቹ መካከል አንዱ ፊት ያለ ሰው ይሉታል። ሰብና ፈታ ያለ አንድ በተርህት እና ዘመናዊነት የተላበሰ ይሉታል። ይህም ከተለያዩ ማኅበራዊ ቡድኖች ጋር እንዴት አድርጎ መግባባት የማይሳ ነው። ሁሉም ሰው ፖለቲካ ውስጥ እንዲገባ የሚፈልግና የቱንም ሆነ ማንንም የማይበድል ወይም የማስከፋ ይበልጥ አካታች ሆነ የፖለቲካ መንገድ ይመርጣል ይላል ቤሌ እንግሊዝኛ ያቀረበው በስልጣን ላይ የቆየው የአሁኑ የኤርዶጋን መንግሥት ከሚያራምደው የፖለቲካ ዘይቤ እጅግ የተቃረነ ከርኑ ይላል። የአሁኑ የቱርክ መንግሥት ፖለቲካ ወገንና ጠላት መርጦ ወይም ፈጥሮ የፖለቲካ ባላንጣዎችን ማሳቀልና አንገት ማስደፋትን ያለመ እኛና እነሱ ይሉት አገዛዛለው። በዚህ ምክንያት በቅርብ ዓመታት በእኛና እነሱ ፖለቲካ ምህዋር የተነሳ ዳር የወጡና ግራ የተጋቡ ማኅበረሰቦች የ54 ዓመቱን የኢስታንቡል ከንቲባ አስተቃቃፊነት አካታችነት ወደውለታል። ከ2019 ጀምሮ የኢስታንቡል ከተማ ከንቲባ የሆነው ኢክሬም ኢማሞግሉ ኤርዶጋንን ከሥልጣን ሊያስወግዳቸው የሚችል ዋነኛ ባላንጣ ቢኖር እሱና ዓለማዊ ሪፐብሊካን የሕዝብ ፓርቲው ነው ተብሎ ይታመናል። ፓርቲው በቱርክ ቋንቋ ምሕጻረ ቃል ሲኤችፒ ይባላል። ፓርቲው በመጪው ፕሬዝደንታዊ ምርጫ 2028 ላይ በሚደረገው ከንቲባውን ፕሬዝደንታዊ እጩ አድርጎ ሊመርጣቸው ወስኖ ነበር። ይሁንና ከአምስት ቀን በፊት በኢትዮጵያ መጋቢት 10 ቀን በፈረንች ማርች 19 ቀን በሙስና ክስና በሽብር ተጠርጣሪነት መንግሥት በቁጥጥር ስር አዋለው። ከንቲባው ፍርድ ቤት ቀርቦ ከሽብር ተጠያቂነት ነፃ ቢሆንም በተከሰሰበት ሙስና ግን በእስር ላይ ሆነው ቅድመ ምርመራቸው እንዲካሄድ ተወስኖባቸዋል። የመጪው የቱርክ ፖለቲካ ተስፋ ኢማሞግሉ ከእስር ቤት ገረገራ ኋላ መጣላቸው። በፈረንጅ 2013 አገሪቱን አናውጧት ከነበረው ጌዚ ተቋሞ የተባለ ሕዝባዊ ንቅናቄ ወዲህ ትልቁ የተባለ ተቋሞ በመላ አገሪቱ ቀስቅሷል። በተለይ በኢስታንቡል ሕዝቡ በከንቲባው ላይ የቀረበባቸውና ለስር የዳረጋቸውን ክስ አላመንበትም ኢማም ወግሉን ቀጣዩ ፕሬዝደንታዊ ተወዳዳሪ እንዳይሆኑ ለማሰናከል የተሸረበ ሴራ አድርጎ ነው የቆጠረው። ብዙሃን ቱርኮች ለ22 ዓመታት የገነገነውን ምናልባትም የዛገውን የፕሬዚደንት ኤርዶጋንን ሥልጣን ለመነቅነቅና ብሎም ለመረከብ ያቆበቆበ ሆኖ ስለተገኘው ጎልማሳ ፖለቲከኛ ከ2019 በፊት ብዙም ያወቁት አልነበረም ይላል ዜና ምንጩ። ኢማሞግሉ ውልደቱ ትራብዞን የምትባል የሀገሪቱ ክፍል ናት። እዛ ነው ቁራን የቀራው። ከዛም ቆጵሮስና ኢስታንቡል ተማረ። የቢዝነስ አስተዳደር ዲግሪውን ኪሱ ከተተ። ወደ ፖለቲካ ከመግባቱ በፊት ኮፍቴ ተብሎ በሚታወቀው የቱርክ ሚትቦል ወይም ድቡልቡል ጥብስ ልትሉ ትችላላችሁ፣ የሚታወቅ ሬስቶራንት ኢስታንቡል ውስጥ ከፈተ። ከጎንም የአባቱን የግንባታ ኩባንያ ኢማ ሞግሎ ኢንሳቲ የሚባል ነው በሥራ አስኪያጅነት መራ። የትውልድ ክፍለ ሀገሩ የስፖርት ክለብና የቱርክ እጅግ ስኬታማ የታወቀ የእግር ኳስ ክለብ የሆነው ትራብዞን ስፖር የእግር ኳስ ክለብ የቦርድ አባል ነበረ። ስለዚህ ሰፊ ማኅበራዊ ቁመና እንዳለው ያሳያል። በ2009 በትውልድ ግዛቱ ፖለቲካ ውስጥ ገብቶ በ2014 ቤይሊክዱዙ የተባለችው የኢስታንቡል የሀብታሞች ክፍለ ከተማ ከንቲባ ሆና ሪፐብሊካን የሕዝብ ፓርቲ ወይም ሲኤችፒ ለጥቆ የኢስታንቡል ከተማ ከንቲባነት ተወዳዳሪ አድርጎ ሲያቀርበው የአይን ቅንድብ አስነሳ ይላል ዘገባው። ምክንያቱም ብዙዎቹ የተቃዋሚ ፓርቲ ደጋፊዎች በኤርዶጋን ፍትሕና ልማት ፓርቲ በምህጻረ ቃል ኤኬፒ ከሚደገፈው እጩ ተወዳዳሪ አንጻር ይሄማ አይታወቅ ሰውዬ ምን ዕድል አለው ብለው ተመተሞ። ውጤቱ ግን አስገረመ። የኤርዶጋን ኤኬፒ ፓርቲ እጩን በ13 ሺህ ድምፅ በልጦ ከሱ በፊት ለሩብ ክፍለ ዘመን በወግ አጥባቂ እስላማውያን የተገዛቸዋን ከተማ ከንቲባነቱን አሸነፋ። ይሁንና ኤኬፒ ፓርቲ ሮሮ አሰማ። የለም የለም የለም፣ የምርጫ ተግባር ብሏል አለም የቱርክ የምርጫ ባለሥልጣን ከፍተኛው የምርጫ ምክር ቤት ተብሎ ነው የሚታወቀው። ውጤቱን ሰረዘው። ከሦስት ወር በኋላ ምርጫው እንደገና ተካሄደ። ኢማማ ሞግሉ ኢማማ ሞግሉ ዳግም አሸናፊ ሆኖ ተከሰተ። የአሁኑ ይባስ እንዲሉ በመጀመሪያው ምርጫ በ13,000 ድምፅ ብቻ ተበልጦ የነበሩት የኤርዶጋን እጩ በሁለተኛው ምርጫ በሱናሚ ተጠራርገው ጉድባ ውስጥ ተሰነቀሩ። በስምንት መቶ ሺህ ድምፅ ነበረ የተበለጡት። ኢማም ወግሉ ከመጀመሪያው የከንቲባነት ሥልጣን ዘመኑ በኋላ በሁለተኛ ወይም በቀጣዩ ምርጫ በ2004 በተካሄደውም ዳግም አሸናፊ በመሆን ከንቲባነቱን አጸና። ከባድ ከባድ ምት ነበረ ለኤርዶጋን። የኤርዶጋን ኤኬፒ ፓርቲን አንጀት የበጠሰ ድል ነበረ። ምክንያቱም በቀደመው የ800 ሺህ ሕዝብ ማዕበላዊ ብልጫ የበላይነት መጠንቀራቸው ከቶ በህዝብ ከቶ በሕዝብ ውዴታና ሕሊና ውስጥ አለን ብለው ራሳቸውን እንዲጠይቁ ያደረጋቸው የዝረራ ምት ነበረ። ስለዚህም ለ2024ቱ ዳግም ምርጫ ውድድር የሰሰቱት ነገር አልነበረም። ይሄንማ ማሸነፍ አለብን። የአዲስ ዘመን ንጋት ሲሉ ሰየሙት ዘመቻውን። ንቅናቄው ጦፋ። ይህንን የከንቲባነት ውድድር ያካበደውና ያመረረው ሌላው ዋና ምክንያት ያውኑ የቱርክ አባት የሚሰኙት የረዘመና የገነገነ የሥልጣን ዕድሜ ያካበቱት ፕሬዚደንት ኤርዶጋን ራሳቸው የቤተ መንግሥት መንጠሪያቸው ይሄ የኢስታንቡል ከንቲባነት መሆኑ ነበረ። ኢስታንቡል ወደደችህ ቱርክ ወደደች ማለት ነው ይሏል አይነት። በፈረንጅ ከ1994 እስከ 98 የኢስታንቡል ከተማ ከንቲባ ነበሩ ኤርዶጋን። ከዛ በፊት መምህር ነበሩ። ዕድሜያቸውም ከኢማሞግሉ ያነሰ ነበር። ያኔ በ48 ዓመታቸው ነበር ከንቲባ የሆኑት። እናም ወደ ታሪኩ ስንመለስ ኢስታንቡል ወደደች ቱርክ ወደደች እንደማለት አይነት ባለተጽዕኖ ከተማ ከንቲባነትን ለማሸነፍ ኤኬፒ ፓርቲ ካሉት እጩዎች መካከል መርጦ ኒክለር ፓወር ያለውን ሰው አቀረበ። ሙራት ኪሩም ምን ያደርጋል? እሳቸውም በአስር በመቶ ብልጫ በኢማሞግሉ ተኮረኮሙ። ከንቲባው እንዲህ ከስር ከስር እያሸነፈ ቆየና አሁን ዋናውን ሰው ራሳቸውን ፕሬዚደንት ኤርዶጋንን ለሀገሪቱ ፕሬዚደንታዊ ሻምፒዮንሽፕ ተመርጦ በተፋላሚነት ጥቁር ቀበቶ ሊያጠልቅ ሲል ውሃን ቤት አጠለቁት። ምን ታደረገዋልሻ አለ ጥለውን ግሰሳ ኢማሞግሎ ቀጣዩ እጩችን፣ ቀጣዩ ፕሬዚደንታችን ኢማሞግሎ፣ ቀጣዩ እጩ፣ ቀጣዩ ፕሬዚደንታችን የሚለው ግፊት አገራ አካላይ የተቋሞው ትዕይንት ቀስቅሷል። ስድስተኛ ቀኑን ይዟል። የሀገሪቱ የአገር ውስጥ ጉዳይ ሚኒስቴር እስካሁን 1300 ሰዎችን ሰብስቤ አስር ያለው ብለዋል። በውከቱና በቀውሱ መካከል ተቃዋሚው ሲኤችፒ ፓርቲ ጉባኤ ተመርጦ እስረኛውን ከንቲባ የ2028 ፕሬዚደንታዊ ውድድር ፉክክር እጩ አድርጎ መርጧቸዋል። ይህ በእንዲህ እንዳለ የተቃውሞ ትዕይንቶችን የዘገቡ በደርዘኖች የሚቆጠሩ ጋዜጠኞች ከንቲባው የገቡበት ገብተዋል። ኢማሞግሉ ህዝቡን ውጣ ተቆጣ እያሉ የሚጠሩበትን እስር ቤት እንደ ከንቲባ ጽህፈት ቤት ቆጥረውታል እንጂ አልሰበርም ማላጎነብስም ሲሉ ዝተዋል። ይበ እንዲህ እንዳለ ነው ዛሬ የቱርኩ ፕሬዚደንት ኤርዶጋን ክፉኛ በመቆጣት ጎዳናውን የሁከትና የሐኬት ጎዳና አደረጋችሁት፣ ይህንን እኩይ ሰልፋችሁን አቁሙ ሲሉ ያስጠነቀቁት ኢሳይያስ፣ እንግዲህ የቱርክ ሁኔታ ይሄ ነው። አለም እንግዲህ አሁን ቱርክ ስድስተኛ ቀኗ ነው እንደዚህ አይነት ሰላማዊ ሰልፍ በጣም በተደጋጋሚ ሲመጣ ማለት ነው ከአሁን በፊት እንደምታስታውሰው መፈንቅለ መንግስት በኤርዶጋን ላይ ሊካሄድ ሲል በመጨረሻው ሰዓት ላይ ማለት ይቻላል ህዝቡ ነበር ያዳናቸው አሁን ግን ከህዝብ አይን እርቀዋል ማለት ነው ወይ ያን ጊዜ ከመፈንቅለ መንግስት ያዳናቸው ህዝብ አሁን አብሯቸው ሊቆም የማይችልበት ሁኔታዎች ተፈጥረዋል ማለት ነው። ይሄ ከሆነ ደግሞ ስለመኖሪያ ቤት ሲያስቡ ምን አእምሮ ውስጥ ይመጣል? ሰፋ ያለ መኝታ፣ ሰፊ ሳሎን ከተጨማሪ የሰራተኛ ክፍል ጋር፣ ከስቱዲዮ እስከ ባል ባለ አራት መኝታ አማራጭ ያላቸው አፓርትመንቶች፣ አቅምዎን በማከለ መልኩ የህልሞን ቤት በዲኤምሲ ሪልስቴት እውን ማድረግ ይችላሉ። በካሬ ከ78 ሺህ ብር ጀምሮ በ8% ቅድመ ክፍያ 60% የባንክ ብድር የተመቻቸለት። ስለ ዴሊቨሪ ታይሙ በጭራሽ እንዳያሳስቦ፣ ዘመኑ ባፈራው የኮንስትራክሽን ቴክኖሎጂ አሉሚኒየም ፎርሞክ ተጠቅመን እየገነባ እንገኛለን። ምን ይሄ ብቻ፣ ፈጥኖ ለሚመጡ ደንበኞቻችን እስከ 30% የሚደርስ ቅናሽ አድርገናል። የዚህ ዕድል ተጠቃሚ ለመሆን ከስር 10 ባለ ስልክ ይደውሉልን። ዲኤምሲ ሪል ኤስቴት ደስታው እዚህ ይጀምራል። አስደሳች ዜና ለኤሌክትሪክ ተሽከርካሪ ተጠቃሚዎች በሙሉ! የእኛ ማይክሮፋይናንስ አክሲዮን የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ሕይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት አቅርበዋል። የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። ሂሳቡ ሲከፈት በየወሩ የሚሰላ 15 በመቶ ዓመታዊ ወለድ ይታሰብበታል። ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200 ፐርሰንት የሚደርስ የባትሪ ምትክ ብድር ይሰጣል። ከሰኞ እስከ እሑድ ከጠዋት 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቻችን መሳሳትን ጨምሮ እናገለግሎታለን። ይምጡ። በልዩ እንክብካቤ እርስዎን ለማገልገል ዝግጁ ነን። ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ በሚወስድ መንገድ የፌዴራል ቤቶች ኮርፖሬሽን ህንፃ ምድርና አንደኛ ፎቅ ላይ። ሌላው ቅርንጫፋችን መገናኛ ግሬስ ሲቲ ሞል አንደኛ ፎቅ፣ እንደዚሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራቱ ወደ ሲኤምሲ ሚካኤል በሚወስደው መንገድ ላይ ያገኙናል። ስልክ ቁጥር 0982411111 ወይም 0960506 ወይም 11 ይደውሉ። የእኛ ማይክሮፋይናንስ የእኛ ለሁሉም ያው ህዝቡ ስንል እንግዲህ ያው መላው የቱርክ ህዝብ ብዙ ነው። ለጊዜው ግን በዋነኛነት አደባባይ አጨናንቀው በቁጣ ደረታቸውን ገልብጠው እየተፋለሙ ያሉት ኢማሞግሉን የደገፉና ለውጥ የሚፈልጉ ናቸው። ነገር ግን በዜናው ላይም ሰምተህ ከሆነ የእሳቸው አስተዳደር በወገንና በጠላት በሚል የፖለቲካ አካሄድ የተቃኘ ስለሆነ በማህበረሰቡ መካከል የመንግስት ደጋፊና የመንግስት ተቋሚ የሚባል ነገር የፈጠረ ነው የሚል ግምገማ አለ። ስለዚህ ይሄ መጨረሻውም ሊሆን ይችላል ብሎ ለማለት ጊዜው ሩቅ ነው። አንደኛ ምርጫው የሚካሄደው ፕሬዚደንት ምርጫ የሚካሄደው ከሶስት ዓመት በኋላ ነው። አይ ቲንክ ብዙ ረጅም ጊዜ አለ። ነገር ግን የእኚህ የከንቲባ ጉዳይ በዚህ በሙስና የፍርድ ቅድመ ምርመራቸው በእስር ቤቱ ነው ይካሄድ ተብሏል። ስለዚህ ይሄ ነገር ሄዶ ለምሳሌ የዚህ ተጠያቂ ሆነው ማስረጃ ቀርቦ የተለያዩ ሂደቶችን አድርጎ መጨረሻ ላይ የሚሰጥ ፍርድ ኖሮ ምን አይነት መጨረሻ እንዲኖራቸው የታቀደ ነው። በዚህም ሆነ በዚያ ቀጣዩ ፕሬዚደንት እጩ ሆነው እንዳይቀርቡ ማድረግ የሚችል አካሄድ ይሁን አይሁን በውጤትም አሁን ለማወቅ አይቻልም። ለማንኛውም ግን ለማንኛውም ግን የሀገሪቱ ፖለቲካ እየታመመ መሆኑን ጎልጭ አድርጎ የሚያሳይ ነው። እንግዲህ አሁን በዚህ ሁኔታ ከቀጠለ ሰላማዊ ሰልፍ እየወጣ ያለ ህዝብ ላይ እርምጃ የሚወሰድባቸው ሁኔታዎች ሊፈጠሩ ይችላሉ ብለ ትገምታለህ? ይችላሉ። ዛሬ ፕሬዚደንቱ ያሉት ጎዳናውን የቫዮለንስ የጠብ የጠብ ማዕከል አደረጋችሁት ነው። እና ይሄ ምንድን ነው እንግዲህ አሁን ግፍጫ ነው። ለምሳሌ ተቃዋሚ ፓርቲዎቹ ወይም ደግሞ ኢማም ኦግሉ በሙስና ተጠርጥሮ መያዛቸው የፖለቲካ ሴራ ነው። እሳቸውን ከስልጣን ሊያነሳቸው የሚችል ፖቴንሻሉ ያለው የአዲስ ጉልበታም አዲስ አስተሳሰብ የያዘ የፖለቲካ መሪ ነው ተብሎ ይታመናል። ኢማም ኦግሉ በዚህ ወገን የሚያስቡት ከእሱ ጋር ተወዳድረው ሊያሸንፉ እንደማይችሉ ከማወቅ የተነሳ ከወዲሁ ቀብሮን ለመፈጸም ነው የሚል እምነት አላቸው። በሌላ በኩል ደግሞ መንግስት ከዚህ ጋር የሚያገናኘው ነገር የለም ሰውየው ሙስና ውስጥ የተዘፈቀ ነው፣ ፍርድ ቤቶች ነፃ ናቸው፣ ፍርድ ቤት አቅርቤ መርምረዋለሁ ስራ ያወጣው የሚል አቋም አለው። ስለዚህ ሁለቱም ፓራሌል፣ በትይዩ ነው እየሄዱ ያሉትና ለግጭት የተጋለጠ ነው ያካሄድ እና የዛሬው የኤርዶጋንን ማስጠንቀቂያ ስታይ በቀጣይ ቀናት የፖሊስ እርምጃ እየጠነከረ እየበረታ ሊሄድ ይችላል ተብሎ የሚታሰቡ እና በአጠቃላይ ማለት የሚቻለው ባለፈው ጠቀሳ አድርገነዋል። በአሁኑ ጊዜ በቁልፍ ቅልፍ በሆኑ የዓለም ስልጣኖች ላይ የሚገኙት ሰባ ቤቶች ናቸው ብለናል፣ እና እነዚህ ሰባ ቤቶች ደግሞ ዲሞክራሲ በምዕራባውያን እይታ ዲሞክራሲ የሌለባቸው ሀገሮች በሚባሉም ሆነ ዲሞክራሲያዊ ናቸው በሚባሉ ሀገሮችም ዞሮ ዞሮ መለወጥ አልተቻለም ከዚህ አንጻር ይሄን ለአጠቃላይ ለማህበራዊ ግንዛቤ አንስቼዋለሁ ለምሳሌ ያው በራሽያ ፕሬዚደንት ቭላዲሚር ፑቲን ከ20 ዓመ ምት ጀምረው ነው ያሉት አሁን ገና የአምስት ዓመት ስልጣናች ውስጥ አንድ አራት ይቀራቸዋል እሱ ሲያልቅ ደግሞ የሚቀጥለው ምናልባት በሰባ አምስት ዓመታቸው ይወዳደሩ ይወዳደሩም አይታወቅም። በዛ በኩል ደግሞ የቻይናው ፕሬዚደንት ሺን አሉ። በአሜሪካ ደግሞ የአጋጣሚ ነገር ሆኖ ዶናልድ ትራምፕ የ78 ዓመት ሰው ናቸው። ሌሏ የመካከለኛው ምስራቅ ኦልሞስት ብቸኛዋ ዲሞክራሲ ሀገር እስራኤል፣ በእስራኤል ስልጣንም ላይ ቤንያሚን ኔታንያሁ ናቸው 17 ዓመት የዛች ሀገር ጠቅላይ ሚኒስትር ናቸው። አንዴ ሲያርፉ በስተቀር በአጠቃላይ በእስራኤል ፖለቲካ ውስጥ ከ1996 ጀምሮ ወይ ጠቅላይ ሚኒስትር ናቸው ወይ የገንዘብ ሚኒስትር ናቸው ወይ ደግሞ ኃይለኛ ተቋሚ የተቋሙ መሪ ናቸው ወይ ደግሞ ቀጥ የጠቅላይ ሚኒስትር ናቸው። አየ እሳቸውም እድሜያቸው ሰባ አምስት ነው። እንደዚህ አይነት ነገሮች አሉና፣ እና እንደዚህን ጠቅሰናል። ወደ ኢራን ዝቅ ስትል ኢራን ደግሞ ምርጫ ታካሄዳለች ፕሬዚደንቱ ታቀያየራለች እንጂ መንፈሳዊ መሪ አትቀያየርም መንፈሳዊ መሪው ደግሞ ቁጥር አንድ የሀገሪቱ ወሳኝ ናቸው ከፕሬዚደንቱ በላይ አሁን የእሳቸው እድሜ ሰማንያ አራት ነው እና ስታይ እነዚህ ሆት ስፖት የምትላቸው ቦታዎች ላይ ያሉት መሪዎች በአብዛኛው ሰባዎች ናቸው የስርዓት ልዩነትም የዲሞክራሲያዊ ይሁንም ዲሞክራሲያዊ ይባሉም አንድ ሰው መቀየር ወይም በሌላ መተካት ያልቻሉ ናቸው ይህን ማስቀመጡ በቂ ይመስላል አለም ዛሬ ወደ አስር ሰዓት አካባቢ ይጠበቅ የነበረው የዩክሬንና የሩሲያ ድርድር ምን ላይ ደረሰ እየተገኘ ፍንጭ አለ ወይስ ገና ነው ድርድሩ ተካሂዷል። በዘገባ የምንመለስበት ይሆናል አዲስ ነጥቦች ካሉት ምሽ አለም ለዛሬው ትንታኔ ከወዲሁ አመሰግናለው። መልካም ምሽት ይሁንል። መልካም ምሽት። ስለ መኖሪያ ቤት ሲያስቡ ምን አይምሮ ውስጥ ይመጣል? ሰፋ ያለ መኝታ፣ ሰፊ ሳሎን ከተጨማሪ የሠራተኛ ክፍል ጋር፣ ከስቱዲዮ እስከ ባለ አራት መኝታ አማራጭ ያላቸው አፓርትመንቶች አቅመውን በማከለ መልኩ የህልሞን ቤት በዲኤምሲ ሪልስቴት እውን ማድረግ ይችላሉ። በካሬ ከ78 ሺህ ብር ጀምሮ በ8% ቅድመ ክፍያ 60% የባንክ ብድር የተመቻቸለት። ስለ ዴሊቨሪ ታይሙ በጭራሽ እንዳያሳስቡ፣ ዘመኑ ባፈራው የኮንስትራክሽን ቴክኖሎጂ አልሙኒየም ፎርሞ ተጠቅመን እየገነባ እንገኛለን። ምን ይሄ ብቻ፣ ፈጥኖ ለሚመጡ ደንበኞቻችን እስከ 30% የሚደርስ ቅናሽ አድርገናል። የዚህ ዕድል ተጠቃሚ ለመሆን ከስር ባለ ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ሰምታል አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት ለእርገት በወርሃ ግንቦት ለስምንት ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ፣ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በአይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና